ከግለሰቦች እስከ ተንታኝ ፖለቲከኞችና ጋዜጠኞች፣ ከሰላማዊ ሰልፍ እስከ ዓለም አቀፍ ተቃውሞ ድረስ ጦርነት ይቁም፣ የፍልስጤማውያን ሞትና መከራ ይብቃ ያለፉት ሁለት ዓመታት ተማጽኖዎች ነበሩ በእስራኤልና ሐማስ ጦርነት። ሐማስ እስራኤል ሰማይ ላይ የለኮሰው እሳት፣ በመልሱ የፍልስጤም ሰማይና መሬት ላይ የሞት ዲን እያወረደ ዜጎቿን ሲበላ ሀገሪቱን ወደ አፈር ትቢያነት ቀይሯል። ገላጋይ ለምን ያለችው እስራኤል ጥፋቷን ቀጥላ ፍልስጤም የሚባል የሀገር ስምን ከምድረ ገጽ ፍቄ በቀየው ኔዋ ዝዤ ኔው ፈንጭቼበት እኖራለሁ እያለችም ነው። ይህ ውጥኗ ታዲያ ለፍልስጤም ሌላ እርደት ለዓለም ደግሞ አግራሞትም፣ ንዴትም፣ ብስጭትንም እያስተጋባ ነው። ይኸው የእስራኤል ተግባርም ፖለቲካዊ ውጥረትን ስለማስከተሉ ከሰሞኑ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ሀገራት ፊታቸውን አዙረውባት ሲወጡ ጠቅላይ ሚኒስትር ቤንያሚን ኔታኒያሁ ለብቻቸው መድረክ ላይ ንግግር ሲያደርጉ ተስተውሏል። ይህንን የተመለከተችው አፈቀላጤዋ አሜሪካና ፕሬዚደንቷ ዶናልድ ትራምፕ እስራኤል ሆይ ሰላምን ምረጪ፣ በጋዛ ሰላምን አስፈኚ ጥይት ላንቃዎችን መልሽ፣ ዓለም እያገለለች ነው ልትላት ትናንት ኔታኒያሁንን ዋይት ሃውስ በሊሞዚንና ጭብጨባ ተቀብላቸዋለች። በዚያም ሁለቱ መሪዎች ስለመምከራቸው ተሰምቷል። ትራምፕ በፈረንጆቹ 2025 መባቻ ወደ ዋይት ሃውስ ከተመለሱ በኋላ ለአራተኛ ጊዜ ጉብኝት ያደረጉት ኔታኒያሁ፣ ከምዕራባውያኑ ጋር ያልወገነችው ቀኝ ክንፏ አሜሪካ ያሳየቻትን ድጋፍ ተከትሎ ግንኙነታቸውን ለማሳደግ ሽተው ነበር። ዛሬም ድረስ የሃማስን ጥቃት ክፉኛ የሚተቹት ትራምፕ በፍልስጤም የፍልስጤም ግዛት ውስጥ ያለውን ጦርነት አስቁሞ ሰላምን ለማምጣትና ቀሪ ታጋቾች እንዲለቀቁ የኔታኒያሁን ስምምነት ሲፈልጉት ቆይተዋል። ቀደም ሲል 2024 ላይ በነበረው ፕሬዝዳንታዊ የምርጫ ዘመቻ ሳይቀር የሁለቱ ሀገራት ጦርነት ለማስቆም ቃል ገብተው የነበሩት ፕሬዚዳንቱ ያደርጉት የነበረው ዲፕሎማሲያዊ ጥረት ተስፋ አጭሮ፣ እርሳቸውም የሰላም ድርድሩን ደጋግመው ሲናገሩ በቴሌቪዥን መስኮት ተደምጠው ነበር። ያም ሆነ ይህ ግን የትላንቱ የኔታንያሁ ጉብኝት አሊያም የትራምፕ ድንገተኛ የውይይት ጥሪ ከተባበሩት መንግስታት መልስ የእስራኤል ታንኮች ወደ ጋዛ ከተማ መሃል ጠልቀው መግባታቸውን ተከትሎ የመጣ ስለመሆኑና እስራኤል በጋዛ ትልቁን ጥቃት ለመክፈት ጋጀቷ ጋር የተያያዘ ነውም ተብሏል። ያ ብቻም ሳይሆን ጋዛን ያወደመው ጦርነት አስከፊ ሰብአዊ ቀውስ እያደረሰ መሆኑም ሌላኛው የጥሪው መልክ ስለመሆኑ ተጠቁሟል። በጋዜጠኞች ስለ ሰላም ስምምነት የተጠየቁት ትራምፕ በጣም እርግጠኛ ነኝም ብለዋል። ኔታንያሁ ትራምፕን የእስራኤል የቅርብ አገር አድርገው ቢያወድሱም እስራኤላውያን ግን በቀረበው ሀሳብ ላይ አሁንም ጥርጣሬ እንዳላቸው የሚያሳዩ ምልክቶችና በአረብ ሀገራት መካከል አንዳንድ ጥርጣሬዎችን እያስነሳ ነው ስለመባሉም ተሰምቷል። ሐማስ በድርድሩ ላይ አሁንም አለመሳተፉ ደግሞ ሌላ ጥያቄን ያስነሳ ጉዳይ ነው። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና በመካከለኛው ምስራቅ የትራምፕ አማካሪ ጃርድ ኩሽነር ስለ ተኩስ አቆሙ ሲናገሩ እንዲህ አሉ። በአርባ ስምንት ሰዓታት ውስጥ በሁለቱም ወገኖች ያሉ ታጋቾች እንደሚለቀቁና የእስራኤል ጦር ቀስ በቀስ ከጋዛ ልቆ እንደሚወጣ ነው የጠቆሙት። ዳሩ ግን እቅዱ ጋዛን ወደነበረችበት ስለመመለስና የፍልስጤም ሀገርነት ላይ ያለው አካሄድ አሁንም ያልተዋጠ ዝንባሌ እንዳለ ያሳያል ሲል የዘገበው ሮይተርስ ተጨማሪ የተባለ ነገር እንደሌላት ትቷል ምክንያቱ ደግሞ በኔታንያሁ ዘንድ ለፍልስጤማውያን በርን መክፈት ፈጽሞ የማይታመንና ቃል ሊገቡት የማይቻል ነገር ስለመሆኑ እያክላል ዘገባው። ባይሆን እንኳን አሜሪካ ከአረብ ሀገራትና ከሌሎች የዓለም ሀገራት ጋር በመሆን በጋዛ ጊዜያዊ የጸጥታ ቁጥጥር ኃይል ስለማሰማራት ልታቅድ እንደምትችል ምንጮች አውስተዋል። የሐማስ ቃል አቀባይ ታሄር አል ነኖ በበኩላቸው ምንም አይነት መዘናጋት እንደሌለ ጠቁመው እስካሁን ትራምፕ ስለሚሉት ነገር የሚያውቁት ነገር እንደሌለና ቢኖር እንኳን በዜጎች ፍላጎት ላይ ተመስርተው አቋማቸውን እንደሚገልጹ ተናግረዋል። ኔታንያሁ በትላንትናው እለት ባደረጉት የስልክ ጥሪ የኳታሩን ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒን ይቅርታ መጠየቃቸውን ለኔታንያሁ ቅርብ የሆኑ ምንጮች ለሮይተርስ ጠቁመዋል። ኔታንያሁ ከቅናቶች በፊት ጦራቸውን በኳታር ሰማይ ላይ የአረባዊቷን ሀገር ሉዓላዊነት በመጣስ ላደረሰው ጥቃት ነው ከብዙ ማንገራገሮች በኋላ ይቅር በሉኝ አሉት። በዚያ ጥቃት እስራኤል በዶሃ እየተካሄደ ባለው የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ በደረሰችው ጥቃት ቢያንስ አምስት ዝቅተኛ የሐማስ አባላትና አንድ የኳታር የጸጥ የምታ ባለሥልጣን ገድላለች። የሀገራትን ሉዓላዊ ግዛት እንዳሻው የሚጥሰው የእስራኤል ጦር ዳግም ዱላ ላይ እንደዚ አይነት ጥቃት አይፈጽምም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አረጋግጠዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን ጃሴም አልታኒ ይቅርታውን መቀበላቸውንም ተናግረዋል። ትራምፕ የሥልጣን ዘመናቸው ታሪካዊ ጠላትነት ያላቸውን የአረብ ሀገራትና እስራኤልን ለማቀራረብ ይሁነኝ ብለው የሰሩት ዲፕሎማሲያዊ ሥራ ኔታንያሁ ባለፉት ዓመታት በግልፍተኛ እርምጃቸው ወደ ኋላ ሲመለሱም ታይተዋል። አሁንም ይቅርታ መልእክት ከኔታንያሁ አንደበት የወጣው በትራምፕ ግፊት እንጂ በሰውየው ልባዊ ፍላጎት አለመሆኑም ይታመናል። ይሁን እንጂ ይህ በትራምፕ ትከሻ ላይ የቆመው የአረብ ሀገራትና የእስራኤል ግንኙነት እስከየት ድረስ በሰላም ይዘልቃል የሚለው ጉዳይ አጠራጣሪ ነው። የአረብ ሀገራትም ትራምፕ ከኔታንያሁ ጋር እያደረጉ ባለው ውይይት ከፍተኛ ለውጦች እንዳሉ ለማወቅ በጉጉት እየጠበቁት መሆናቸው ተሰምቷል። የትራምፕና የኔታንያሁ ውይይት ግን በነገው የጋዛ ጠፈንታ እንዲሁም በፍልስጤም የሀገርነት ጉዳይ ምን አይነት አፈንታን ይዞ ይመጣ ይሆን የሚለው ግን ካሁኑ እየተጠበቀ ይገኛል።